እምነት በእምነቱ በቃ በእምነት አመነ ከሚለው ተነስተን እንግዲህ ያው ያጀማውላችሁም እየሰማችሁ እሱ ስለ አለም ብቻ ነው ዝም ብለን የተቀበልነው እንጂ ምንም አይነት ማረጋገጫ የለንም። ምንም ያወቅነውም ያየነውም ነገር የለም። ምንም ነገር አንፈልግም፣ በጭፍን መሐመድን እንከተለዋለን። አንተም ግን እኮ ይሄ አሁን ያልከው አርጊመንት ለክርስቲያኖችም፣ ለሁሉም ሃይማኖቶች ይሰራል። በዛ ሄደን በቃ አመነ ከምትለው ተነስተህ ታምናለህ። በቃ ሙስሊም ያልሆነ ሰው ሙስሊም ነህ አይደል? ወንድማችን፣ እኔ ሙስሊም ተጀመረ። በማን ነው የተጀመረው? በመሐመድ። ከዛ በፊት አልነበረም ማለት እስልምና መት። ከዛ በፊት መሐመድ ስላልነበረ አልነበረም። ምን ብሎናል ወንድማችን? እስልምና ከመሐመድ በፊት አልነበረም። ስልምና የተጀመረው በመሐመድ ነው። በቃ አለቀ። ስን ሂስትሪ የሚያውቀው ይሄንን ነው። ስለዚህ ምንም እንትን አንፈልግም። የጥያቄያችንም አካል አይሆንም። ትክክል ነው፣ እውነት ነው። አክሴፕት እናደርገዋለን። ይህንንም የተናገረውን ነገር አክሴፕት እናደርገዋለን። አዎ እስልምና በማመር ነው የተጀመረው። ከዛ በኋላ ነው ያስተዋወቃቸው አሁን ያሉትን ነገሮች፣ እንደ እስልምና የምትሄዱባቸውን ነገሮች ያሉትን ያስተዋወቀው ማመር ነው። እናመሰግናለን። ቢዶስቱ እሺ፣ እዚሁ ተማራለን ነገር የለውም። ይወልካም በጣም አመሰግናለሁ። በጣም አመሰግናለሁ። ዶስቶ ሆ ከሙቃ ከሞታት በፊት ማለት ነው። አሁን እስልምና ላይ ብዙ ነው የቀጠፍከው። እስልምና የማይለውን የተናገርከው የትኛው ነው? አሁን ለምሳሌ ሁሉም ሰው በራሱ ትክክል ነው አልክ። ይሄ እንደ ሙስሊም ያንን አልኩት፣ እንደ ሙስሊም ሆኜ ሳይሆን እንደ አንድ ግለሰብ ነው አልኩት። እንደ ሙስሊምማ፣ እንደ ሌሎች ሙስሊሞችማ እስልምና ብቻ ነው ትክክለኛው። እኔ ግን እንደ አንድ ግለሰብ እስላም በሆንም ግን እንደ አንድ ግለሰብ ነው እንደዛ አልኩት። ሁለተኛው ደግሞ የቀጠፍከው መሰል አሁን እስልምና የተጀመረው ቀጠፋ ውስጥ የለም። እንደ አንድ ግለሰብ ነው አልኩ እኮ እንደ አንድ ግለሰብ እንደ አንድ ሰው ሆኘ እንደዛ አልኩ። ስለዚህ ቅጥፈት የለበትም። ዘውስ ሰምተንም አይተንም አናውቅም። አሁን እንደዚህ አይነት አስተሳሰብ እን ላሰባ ይችላል አንተ አዲስ ገብቶ ይችላል ግን እንደ አንድ ግለሰብ የራሴን ኦፒኒየን ትነገርኩ ሃይማኖት ምንድን ነው አለኝ። እስላም አልኩት። ግን ከስ እንደ አንድ ግለሰብ ግን ይችላል። አንተ አትነግረኝ። እንዴት እስኪ ሻዳ መልስክ። አሁን አንተ ትክክለኛ ሙስሊም ስለመሆነ እስኪ አሁን ቀደም እነሱ አሰላሙ አለይኩም ሲሉ እራሱ የመለስከውም ትክክል አይደለም። ሰማ እሱ ላንተ ላይሆን ይችላል ግን ለኔ ነው። ሻዳ እስኪ እስኪ በትክክል እስኪ ሻዳ መልስክ። ለምን አንተ ስላልከኝ ፕሩቭ ማድረግ አለብኝ? እዚ የግዴታ ማለት የለበትም። አንተ አንተ አንተ ስላልከኝ ለአንተ ፕሩቭ ማድረግ የለብኝም። ቪዲዮስቶ አንዴ ምን አሁን ስሜ ስሜ የምትባለው ሰውዬ ለምን ትወጣለህ ለምን ትሩጣለህ ይህ ሰውዬ ውሸት ነው ዋሽቷል እስልምና ከመሐመድ በፊት ነበር ካልክ ወደ አንተ ኮ እንድንመጣ ኮ ነው በቃ የለም ከመሐመድ በፊት እስልምና ከመሐመድ በፊት የለም ትክክለኛ ሙስሊም ነው በቃ አለቀ አልነበረም ያ መዋሸት አለበት እንዴ ሰውዬ ሙስሊም ስለሆነ መዋሸት አለበት እንዴ ግዴታ መቅጠፍ አለበት መስጊድ ውስጥ የሚዋሸውን ነገር መቀበል አለበት እንዴ ሂስትሪ የማያውቀውን ነገር ምንም አይነት ማስረጃ የሌለውን ነገር ለምንድን ነው እንትን የሚለው? በቃ መጽሐፉም እኮ ራሱ እኮ ይናገራል እኮ በቃ አለቀ። ይሄ ሙስሊሞች ነቃ ብሎ እ ይዘዲናሪ ስለምንድን ነው የምትወያዩት? እሺ ዘዲናሪ፣ መምህራሉ ይቀጥሉ። ሰላም፣ እንዴት ነህ ይዘዲን? አማን ነው አለን፣ እግዚአብሔር ይመስገን። እኔ ምድ ነው እረሳቸው ላወራህ ነው። በእምነት ውስጥ በሃይማኖት ውስጥ የነቢያት አስፈላጊነት ምንድን ነው ብለህ ታስባለህ? የነቢያት ስለ በአጠቃላይ ነቢያት የመብዛታቸው አስፈላጊነት ያው አላህ አንቢያዎችን የላከው ሰዎችን ካሉበት ጨለማ ወደ ተውሂድ ብርሃን እንዲመጡ ነው። አባባላይ ነቢያት ለምን በዙ አንድ አይበቃም ነበር? እንዴት፣ በየዘመኑ እኮ ያው የሚያሳስት ስላለ ሸጣን ስላለ ያው ሰዎችን ወደ ጥመት ይወስዳቸዋል። እነዚያን ለመምራት ደግሞ በየክፍለ ዘመናቱ በየሀገሩ አላህ ልኮል አንቢያዎችን። እነዚስ መናበብ አለባቸው። የተለያየ ቃላት ቢናገሩ ስለምሳሌ አሁን ቡዲዝም ቡድሃ ለምሳሌ በራሱ የሆነ ቃል ነብይ ነኝ ብሎ ቢናገር ነብይ ነው እያልኩ አይደለም፣ ግን ነብይ ነው ብሎ ቢናገር ሌሎችም እንዲሁ በየአካባቢያቸው የፈለጉትን ቢናገሩ ያ ትክክል አይሆንም ማለት። ያው ሰው ዝም ብሎ ከራሱ ተነስቶ ነቢይ ነኝ ማለት አይችልም። ነገር ግን አላህ ሲልከው የተለያዩ ማስረጃዎችን መጽሐፎችን ይዞ እንትን ሲል ያው ነቢይ መሆኑ ያው ይረጋገጣል ማለት ነው። አሁን እርስ በርስ መናበብ አለባቸው። የላባቸውም ምንም ትርጉም የለውም ማለት ነው። የአንዱ ነቢይ መናበብ ስትለኝ ምሳሌ እንዴት መናበብ ለምሳሌ የአንዱ ነቢይ ሌላውን መከተል ያስፈልገዋል። ያው ሁሉም አንቢያዎች ነቢያቶች ሃይማኖታቸው አንድ ነው፣ እስልምና ነው። ግን ያው በዚህ መካከል የተለያዩ ሸሪዓዊ አሕካሞች ላይ፣ ህግጋቶች ላይ መለያየቶች ሊኖሩ ይችላሉ። ምሳሌ በነቢዩ ላ ዩሱፍ ህግ ላይ ምሳሌው ችግር የለውም። እሺ። ስለዚህ አሁን ባልከን መሰረት ሁሉም የሚላክላቸው አንድ አይነት ነገር ነው ማለት ነው አይደል? በአሱል በመሰረቱ አዎ በአህካሞች ጉዳዮች ግን በቅርንጫፎች ነገሮች ላይ ግን ይለያያሉ። ዋናው መሰረቱ ላይ ግን አንድ ናቸው፣ ተውሂድ ላይ አንድ ናቸው። መሰረቱ ላይ አንድ ከሆኑ እስልምናን ወይም አላህን በአጭሩ ከቀደሙት ነቢያት አሳየን ማለት አላህን፣ ከቀደሙ ነቢያት አላህ መጀመሪያ አደምን ሲፈጥረው፣ አላህ አደምን ሲፈጥረው፣ ታሪክ አይደለም ያልኩ፣ ከቀደሙ ነቢያት አላህን አሳየን ከመሐመድ ውጭ ባሉ ነቢያት ያላህን መሰረት ያልከውን አስተምህሮ እስቲ አሳየን። እስቲ አንተ ቁርአን ብከፍት በእያንዳንዱ ስራዎች ላይ አላህ ታሪኮችን በሚያወሳበት ሰዓት ወኢላ ተሙድ አኻሁም ሳሊሐን አንዕቡዱላህ አላህን ብቻ ተገዙ እያለ የሁሉንም አንቢያዎች ታሪክ ሲተርክ ለህዝቦቻቸው ያስተማሩ ተውሒድን መሆኑን እንረዳለን። በዛ ማለት ነው ወንድሜ፣ በደንብ አዳምጠኝ። ይኸውልህ ቁርአኑ የመሐመድ ነው ያ ማለት ቅድም ራስ በጠቀስከው ለሁሉም አንቢያዎች ያወርድላቸዋል አልክ፣ በመጽሐፍ መሰረታዊ የሆነ ነገርን ያወርድላቸዋል ብለሃል። ቁርአኑ ለመሐመድ የወረደ ነው አይደል? በቃ ስለዚህ ሌሎች ነቢያት በሌሎች ነቢያት አሳየን ከመሐመድ ውጪ በሌሎች ነቢያት አላህ ስለመኖሩ ስለመታወቁ ውስጥ ያሳየን ሌሎች መጽሐፎችን። በራሴ ያነበብኩት እንትን የለኝም። ከመሐመድ ውጪ ምን የምታውቀው ነቢይ የለም ማለት ነው? እንዴ ነብይ የለም እኳ አይባልም መጽሐፎቻቸውን አላነበብኳቸውም ነው እንጂ አልኩህ ነብይ የለም አላልኩህም አይ እያልኩ ያለሁት እኮ የነቢያቶችን አስተምህሮ የሌሎቹን ነቢያት አስተምህሮ ከመሐመድ አስተምህሮ ውጭ የሌሎች ነቢያትን አስተምህሮ ምንም የምታውቀው ነገር የለም ማለት ነው አውቃለሁ በደንብ አድርጌ ያን ያወቅኩት ግን በቁርአንልኛ ቁርአን ያለምድ ነው በቃ ጨረስን እኮ እሱ የመሐመድ አስተምህሮ እሱ የሙሐመድ የነቢዩ ሙሐመድ ከመሆኑ ጋር እዛ ውስጥ ግን ያለፉትን ነቢያቶች ታሪክ እና ያሳለፉትን የተውሒድ ጉዞ ተናግሮልናል፣ እዛ ቁርአን ውስጥ ማለት ነው። ይኸውልህ የምታውቀውን አውቃለሁኝ ያመንክበትን እንዲህ ነው እርግጠኛ ያልሆንክበትን ዝም ብለህ ብታወራው፣ አንተ እኮ አሁን ለመሸሽ ምንትን ሳይሆን ማለት ነው አሁን ነገርኩህ። በጣም እየሸሸህ ነው ያለኸው አሁን። ይኸውልህ እኔ የጠየቁ ጥያቄ አጭር ጥያቄ ነው። የቁርአንና ተመሳሳይ የሆኑ አስተምህሮች የመሐመድ አስተምህሮች ናቸው። ለመሐመድ የተሰጡ ተብለው የሚወሰዱ ናቸው። እኔ የጠየቅኩ ስለሌሎች ነቢያት አስተምህሮ ነው። ስለዚህ የሌሎች ነቢያት አስተምሮችን አስተምህሮት ከመጽሐፋቸው ንገሪን አለምትለኝ አታቋርጠኝ፣ ቆይ ልጨርስልህ። የሌሎች ነቢያትን አስተምህሮ አንድ ምሳሌ ጠቅስ። መጥቀስ እንኳን አትችልም። የሌሎች ነቢያትን አስተምህሮ አንድ እስቲ ያሳየኝ። አላህን እንዲህ ብለው አስተምረውታል የሚል ከመሐመድ አስተምሮ ውጪ ምንም የምታውቀው ነገር የለም። እኔን የምታናገሪኝ እንደ ሙስሊምነት ነው አደለ? እንደዛ ከሆነ ደግሞ እኔ ደግሞ በምንድን ነው ማምነው? ምን ወንድም ብዬ አንተ በመሐመድ ነው፣ እኔማ በቁርአን ነው ማምነው። ይሄንማ ማወቅ አለብህ። እኮ በመሐመድ ብቻ ነው የምታምነው፣ በሌሎች ነቢያት? አዎ አዎ። መሐመድ ላይ ደግሞ ምንድን ነው የወረደው? እኔን መልስ አትጠይቀኝ። ወንድማችን ልትመልስ ነው አይደል? አ እነ ታዲያ ይመልሼ እኮ እየመለስኩ፣ አልገባህ የምለው ነገር ሳልገባህ እያስረዳሁህ ነው ያለሁት። እኔ ላይ የወረደው ቁርአን እስከሆነ ድረስ በቁርአን አምናለሁ። ቁርአን ውስጥ በተነገሩት ሁሉ ለምንድን ነው የማላምነው? እኮ ካመንክ የሌሎቹን ነቢያት አስተምህሮ አሳየን። ይኸውልህ ሌሎቹ አንቢያዎች መጽሐፎች አሏቸው። ምሳሌ በነብዩላህ ዒሳ ላይ ያልፈልግም። አሳየን፣ የሌሎች ነቢያት አስተምህሮ የት አለ? በደንብ አድርጌ እዘረዝርልሃለሁ። ከቁርአን ታምንበት እንደሆነ ታምናለህ፣ አለበለዚያ ሌሎቹ እንትኖች ጊዜው አላነባቸው ማለት ነው። ይኸውልህ ሰርክል አንሂድ ወይ፣ ካልሆነ ወደ ሌሎች ወንድምቶች አሳልፈሀለሁኝ። ሰርክል ነው እየሄድክ ያለኸው። ወንድማችን ሚዩት አድርገህ ስማና አሁን መልሼ የመጠይቅህ ያው ነው የሚሆነው። የመሐመድ አስተምህሮን ነው የምጠቅስልኝ እንጂ የትኛውንም የነቢያት አስተምሮ እያሳየህ እኮ በሌሎች ነቢያት አስተምሮ አታምንም። በመሐመድ አስተምሮ ብቻ አምንበታለሁ። የማምንበት ግን ቁርአን በነገረኝ መንገድ ነው። ይሄንማ አምናለሁ እኔ የማምነው። የእነዚያን አስተምህሮ የምታምንበት ሲኖርህ ነው። አሁን የት አለህ? ይኸው የሌለብኝ ጉዳይ ማለት ነው አሁን ምሳሌ ሌሎችን አንቢያዎች የተወረደላቸው መጽሐፍ አለ አይደለ? እነዛን አላየቸውም እንትን አላየኋቸውም። ጊዜ የለኝም። ወደፊት ማይችል እነግርሀለሁ። ግን አለ መጀመር የነዛ ነቢያት አስተምህሮ አንተ ጋ አለ። አሉ የተወሰኑ አንዳንድ አሉ፣ ሞልተዋል። ግን የተወሰኑ መቀያየሮች አሉ ሰዎች፣ ጊዜ በመርዘሙ ቁርአን ብቻ ነው እንጂ የተጠበቀው ሌሎች መጽሐፎች ተቀይረዋል። ሰዎች የራሳቸውን አስተሳሰብ ጨምረውበታል። ስማጭ የሰዎችን አስተሳሰብ ታምናለህ። እንደ አንተ ጨምረው የለም ማለት ነው በቃ የነቢያቱ አስተምሮ እንጂ አስሉ መሰረቱን አምንበታለሁ። ተውራት የሚባል ኢንጂል የሚባል ዘውር የሚባል መጽሐፍ መኖሩን አምናለሁ። ነገር ግን እነዛ መጽሐፎች ላይ ተቀይረዋል። ሰዎች የራሳቸውን አመለካከት ፈጣሪን በማመዝ ሌላ ቀይረዋል ማለት ነው። በዛ አምናለሁ፣ በሰዎች ንግግር። የነቢያቱ አስተምህሮ በደንብ አለ፣ አሁን ግን ተቀይረዋል ነው እያልኩ ያለሁት። አሁን እጅህ ላይ አለ። የለም የለኝም ከሌለህ ታዲያ እጅ ላይ የለም እኮ ማለት አላምንበትም ማለት አለ። አንድ ነገር በእጅ ስለየለህ ማለት አይደለም። ያመላክተው ወንድም እየተደማመጥን እ ረጋ ብለህ አውራ። ረጋ ብለን እናውራ እና የሌለህን ነገር የለኝም እበል ያለህን ነገር አለኝ እበል። ምታቀውን አውቀዋለሁ ማታምንበትን አላምንበትም። አለቀ። አንተ ኩን አሁን አልቀበልም እያልክ ያለሁት እኳ ንተ እንጂ አለለሁም ቆይ ቆፍጠን እበልና መጠየቅህን መለሰልኝ። አሁን የነቢያቱ አስተምህሮ አንተ እጅ ላይ አለ? የለም። መጽሐፎቹ የሉም፣ ያነበብኳቸውም የሉም። ነገር ግን እንዳሉ አምናለሁ። ው በደንብ አርገ ተረዳ። እ ወንድ ምን ነው የሉም እኮ የተለያየ ነው እንዳሉት አምናለ። እሺ ገባኝ። አምናለሁ በደንብ አሉ። ግን ደግሞ እነዚያ የነበሩት በደንብ አርገ ተረዳ። እነዚያ ድሮ ላይ የነበሩት አሁን ላይ ብታወራ ምን ይጠቅመኛል? እባክህ እየተደማመጠ አንተ እኮ ችግር እያመጣለው። እኔ ምታዳምጠኝ አሪፍ ነበር። ጥያቄ ሰጠይቅህ ታብራራለ። እሺ እና ምታብራራው ደግሞ ለእኔ የሚጠቅመኝ ምጠይቅህ ላይ ብቻ ያብራራለኝ። አሁን የነቢያቱ አስተምህሮ አንተ እጅ ላይ የለም፣ እንዲሁ ግን አምናለው ነው የምትለው። አየ አንተ የምታምነው በማን አስተምህሮ ብቻ ነው? በመሐመድ አስተምሮ ብቻ ነው፣ እጅህ ላይ ያለው እሱ ብቻ ስለሆነ ማለት ነው። እንዴት እንዴት አስተብራራት እችላለሁ? እጅህ ላይ ያለው የማን አስተምሮ ብቻ ነው ያለው አሁን የሁሉም የአንቢያዎች አስተምሮት አለኝ። መሐመድ ነ በማን ነው? እሱንም ያን አስተምሮ የነቢያት ነውባቸው። ነቢይ በሙሐመድ ደረሰ አለቀ። ስለዚህ ብቸኛው የአስተምህሮ ምንጭህ ማን ነው? ሙሐመድ አለቀ። ስለዚህ አላህን ከመሐመድ ውጭ ማሳየት ትችላለህ? በደንብ አርጌ። በማን መንገድ? በሙሐመድ መንገድ ከመሐመድ ውጭ እያልኩ በመሐመድ መንገድ ትለኛለ እንዴ? አላህን ከመሐመድ ውጭ ማሳየት ትችላለ? ነገር ኮ ሌሎችየሌሎችን ማላመጣብህ የማላመጣልህ ምክንያቱን ነገር ኮ አትረዳም እንዴ? ምነካ ሌሎችን ማላመጣልህ አንደኛ በእጅ የሉም፣ ሁለተኛ ደግሞ ቢኖሩም ራሱ ሰዎች በጊዜ መርዘን ምክንያት የራሳቸውን ሀሳብ ጨምረዋል። ተበርዟል ነው እያልኩ ያለሁት። ስለዚህ እኔ ጋ ያለው የማን ብቻ ሐመድ ያልተበረዘ የሙሐመድ ነው የሆነው ማለት ነው አላህን ከመሐመድ ውጭ ማሳየት ትችላለህ? በድንብ አድርጌ አልኩህ እኮ። የለም ተበረዘ ካልከኝ እንዴት አድርገ ነው የምታሳየኝ? በመሐመድ በማምንባቸው አልኩህ እኮ። እኔ በእስልምና ስለማምን በዛ መንገድ አስተምርሃለሁ። ከመሐመድ ውጭ ማሳየት ትችላለህ ወይ? በጣም አድርጌ አስተምርሃለሁ። ምን ያስፈራሃል? አልችልም እኮ ማለት ነው የቀረህ። ከመሐመድ ምን አልችልም እየነገርኩህ አይደለም። እንደ ሀያን ከፍቼ ላሳየህ እያልኩህ ነው ያለሁት ወንድማችን። የመጨረሻ አንድ ጠይቃሃለው፣ ከዛ ቀጥሉ እናንተ ጋ ይዞ ይህም ተመልሶልሃል። ሌላ ደግሞ ከፈለክ ጨምር። አይ ግድ የለም፣ ሰሚው ስላለ ችግር የለም። አንተም ሰሚ ነህ። ስለዚህ በውስጥህ ታንሰላስለዋል አውቃለሁ። ስትወጣ ታስብበታለህ። ለእኔ ያበቄ ነው። አላህን ከመሐመድ ውጭ ማሳየት ትችላለህ? የቅድሙ ጥያቄ ምንድነው። የምትደግመው? ይህንን ባ አስር የልመልስልህ። እንዲ ትችላለህ? አትችልም መቶ ጊዜ እንመልስልህ? እንዴ ለእስልምና ማስረጃ ከእስልምና ዶክመንት ስጭ አምጣ ነው እያለ ነገርኩት እኮ። አንደኛ በእጆች የለውም ያዩቸው የለም። ሁለተኛ ደግሞ ቢኖሩም ራሱ ብዙዎቹ መጽሐፎች፣ አዳምጡኝ፣ ብዙዎቹ መጽሐፎች በሰዎች ተበርዘዋል። ይሄ በግልጽ የታወቀንትን ነው። ከመሐመድ ውጭ ማሳየት አትችልም። ለጊዜ አልችልም። ትክክል። በቃ ቀጥሉ ቀይስ። እኔ አሁን ጥያቄው እንዲገባኝ ሀኪም አሁን ሙስሊም ሆኖ የመጣን ሰው አይ፣ ቆይ ቆይ ኤልያስ፣ ቆይ አሁን ከእስልምና ዶክመንቶች ውጭ ተረዳ ነው እየጠየቅ ያለው አሉ። ቆይ ተረጋጋ። ምክንያቱም ከመሐመድ ውጭ ማሳየት ካልቻለ ሃይማኖት ያንተ የልጁ ሃይማኖት የቆመው የጸናው በአንድ ሰው አስተምሮ ብቻ ነው ማለት ነው። ከነዛ ነቢያት ጋር ቀድመው ከነበሩት ጋር ይስማማ አይስማማ፣ ብዙ ጥያቄዎች እኮ ይቀጥላሉ ገና እና ቀጥሉ ብዬ ነው ወይስ ለጨረሰው አክስቴ አክስቴ መቀጠል ከፈለግሽ ብዬ ነው። እሺ እንደከመኝ ስትል ስለነበረ ኢንኬዝ ብዬ ነው። እሺ ኮኒ እንቀጥለው ወይስ ይቀጥሉ? ታፕታፑ ነው ይደከማት በጣም በጣም። አገዟት አገዟት ብቻዋን ሰላሳ አድርጋለች። ስለዚህ የወለ ወንድማችን አሁን የተናገርኳቸውን ሀሳቦች ሰምተል። አሁን በመለስከው መልስ ላይ ብዙ ጥያቄዎች ይነሳሉ። እሱ ምንድን ነው፣ አንደኛው መሐመድ ከሌሎቹ ነቢያት ጋር የነበረው ያለው አስተምህሮ አንድ ይሁን አይሁን በምን ታውቃለህ? አንድ መሆኑን የማውቀው ማለት ነው፣ አሁንም ቢሆን የቅድሙ፣ እኔ ሙስሊም እስከሆንኩ ድረስ በእስልምና ነው የማምነው። ሌሎችም አንቢያዎች ግን ይኸው ሃይማኖት ነበር ያላቸው መጽሐፎች ተልከውላቸዋል። አዳምጠኝ። መጽሐፎች ተልከዋል ወደ እነዚህ አንቢያዎች ማለት ነው። እነዚያ መጽሐፎች በጊዜ መርዘም ላይ ማንም የጨረስ ነው ጉዳይ ላይ አትመለስ። በቃ አልጨረስኩም። በቃ አሁን አልጨረስኩም። አዳምጠኝ። አይ ዝም። አንድ ነብይ ማለት ነው አንድ ነብይ ነብይነቱ ጊዜ በሚያልቅበት ሰዓት የሱም ያው ህጉ ማለት ነው፣ ያው ያልቃል አስተምሮቱ ማለት ነው የሚሰራው ያኔ ነው የሚያልቀው። ይዘድ ስታወራ ፕሊዝ በስርዓት ይሁን እየተደማመጠ እናወራ። ይህን ያህል ሰዓት አውርተን ፍሬ ያለው ነገር ነው ያወራ ነው አደለ? ስለዚህ መጨረሻ ላይ መልሰህ ወደ ኋላ ደግሞ አትሄድ። አሁን እያደረክ ያለው ምንድን ነው? የሆነች የመደበቅ የመሸሻ አይነት ነው የሚመስለው። አሁን አንድ የሰማኝ አሁን የጠየቁ ጥያቄ ሌላ ነው። አንተ የምታብራራልኝ ሌላ ነው። እኔ እየጠየኩ ያለውት ቅድም ጨርሰናል። በቃ ከመሐመድ ውጭ አላህን የምታቅበት ወይም ያላህን አስተምሮ የምታይበት ምንም አይነት ሌላ የነቢያት መንገድ የለህም። ምክንያቱም እነዛ ነቢያት የጻፉት መጽሐፍትም ይሁን ምንም እጅህ ላይ ስለሌለ ሁሉንም የምታውቃቸውም የተረዳውም እንዳንተ አስተምህሮ እንደ ስልምናውም አስተምህሮ በመሐመድ ብቻ ነው። ስለዚህ የጠየቁ ጥያቄ ምንድን ነው የመሐመድና የሌሎች ነቢያት አስተምህሮ አንድ አይነት መሆኑን በምን አወቅህ ነው እያልኩ ያለሁት። ያወቅኩበት በሙሐመድ አስተምሩት በቁርአን ነው ያወቅኩት። ስለዚህ ከሌሎች ነቢያት ጋር የኔ አስተምሮ አንድ ነው ብሎ የነገረ መሐመድ ብቻ ነው። በትክክል እሺ፣ ሁለተኛ ጥያቄ ላይ ይሄዳለኝ። ቀድሞ የነበሩ ነቢያት ኦሬዲ ቅድም በተነጋገረው መልኩ ያልፉና ስለ መሐመድ የተነገሩ ትንቢቶችን ወዘተ እንደው ሌሎ እሱ ላይ አለግባ ዲቴይሉ እረሳችን አላህ ላይ ስለሆነ ማለት ነው። ቀድሞ የነበሩት ነቢያት አላህን ያመልኩ እንደነበረ የነገረህ ማን ነው? ቁርአን መሐመድ ማለት ነው። አዎ ቁርአን፣ ያው መሐመድ ያው በሐዲሳቸው ተናግረዋል። ያው መሐመድ ነው። አላህ ደግሞ በቁርአኑ ተናግረው የተናገረው የቀረው መሐመድ ነው ነው ነው። ነው ከአይምሮ ውስጥ ገባ። ከዛ አላህ እንዲህ አለ ብሎ የሚናገረው መሐመድ ነው አይደለም? ነው አላህ እንደዚህ ብሏል ብሎ የሚያስተላልፍ ነው። ሙሐመድ አስተላላፊ፣ ሙሐመድ ነው። አዎ ሳይናገር ያስተላልፈዋል እንዴ? አይ መጀመሪያ ከራሱ የተናገረው እያልክ መስሎኝ ነው። አይ እኔ በቃ ቀረው አልኩ። ቀረው ካልኩ እኮ ተናገረው ማለት ነው። እንደማንም ከአላህ አስተላለፈ። እሺ መራል ቀረው ማቀራት ማንበብ አደለም እንዴ? ነገር አደለም ታዲያ። አሁን ልምጣለህና ያ የነቢያት የተባለው አላህ እንደዚህ አይነት ነው አላህ ማለት ብሎ ባህሪውን ማንነቱን የቀደሙት ነቢያት የሚያምኑት አላህ ይሄ ነው ብሎ የነገረ መሐመድ ብቻ ነው አይደል? ወይስ የነዛ ነቢያትን ስለሌለ ስለሌለ ማስረጃውም የወረደላቸው መጽሐፍ ስለሌለ ያለፈው ያን እነዛ ነቢያት የሚያምኑት አላህ የተባለው ይሄ ነው ባህሪው ይሄ ነው ዛቱ ይሄ ነው ሲፋቱ ብሎ የነገረህ ማን ነው? የአላህ ባህሪያቶች ሲፋቶች እና ስለ አላህ በአጠቃላይ የተናገረው ቁርአን ነው መድ ነቢዩ መሐመድም በሀዲሳቸው ቁርአንም ደግሞ አላህ በቁርአኑ ላይ ገልጾልናል ማለት ነው። ከዚህም በፊት ቅድም ያልኩህን አሁንም ደግም እልሃለሁ። ከዚህ በፊት ያሉት አንቢያዎች አስተምሮታቸው ይህ ነው፣ ምንም የተለየ ነገር የለውም። ነገር ግን ያው በጊዜ ርዝመት በነገራችን ላይ የተጠበቀ መጽሐፍ በእስልምና ውስጥ ቁርአን ብቻና ብቻ ነው። ታ ሀዲስንኮንስራመለሳለ ዝም ብለ ይሄ አሁን ሶስተኛ ወይ አራተኛ ጊዜ ነግረህን አለ ኮ መድገም አይጠበቅ። አሁን ይሄንን ራሱ ይሄ አሁን ያልከሆን አላህ እንዲ ነው ዛቱ ይሄ ነው አላህ ማንነቱ እንዲ ነው ብሎ የነገረህ ምንነቱንም የነገረህ መሐመድ ነው ማለት ነው። እንዳልከው ከአላህ ተወረደልኝ ብሎ የነገረህ መሐመድ ነው፣ ሌላ የለም። ስለዚህ ስለ በቀደሙት ነቢያት የተነገረ ምንም አይነት ማስረጃ ማቅረብ አትችልም፣ ከመሐመድ በስተቀር ማለት ነው። ለጊዜ የለኝ ማስረጃ ለጊዜው የለኝም ነው ያልኩ። ሶ ወንድማችን፣ አንተ አሁን ወደ አንተ ልመለስና፣ ወደ ህሊናህ። አንድ ነቢይ በጣም ብዙ ነቢያትን ኮንሲደር ሳያደርግ ያ ማለት እንደ መሐመድ ኮንሲደር አድርጓል አሁን፣ ይዋሽ አይዋሽ ያታል አያታል፣ ይቅጠፍባቸው አይቅጠፍባቸው ምን የምታቅበት መንገድ አለ? ይህን የማቅበት አንደኛ ከነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ከታሪካቸው ስንነሳ ታማኝ ሆነው ታ ነቢይ ከመሆናቸው በፊት ሙሐመዱን አሚን ነበር የሚባሉት። በዛ ያው አላህ ላይ ሰዎችን ሳይዋሹ አላህ ላይ ይዋሻሉ ማለት ይህ ዘበት ነው። ሁለተኛ ደግሞ አላህም ያው ውሸታም እንዳልሆኑ በቁርአን ላይ በግልጽ ተናግሯል ማለት ነው። እንደዚሁ በሀዲሳቸውም የተለያዩ ማስረጃዎች አሉን። እሳቸው ታማኝ ለመሆናቸው ከፈጣሪ የተላኩ ነብይ መሆናቸው ላይ ማለት ነው። ስለዚህ ማንም ላይ ዋሹም፣ አምቢያዎች እንደዚህ ነበሩ እንደዚህ ነበሩ ብለው የሚዋሹ አደሉም ማለት ነው እሳቸው። ስለዚህ ላለመዋሸቱም በነቢያት ላይ እንዳልቀጠፈም ማረጋገጫ እራሱ መሐመድ ነው ማለት ነው። ኖ አይደለም እ መሐመድ ብቻ መቻ አልኩኝ፣ ፈጣሪ አልኩ እኮ አምቢያዎች በአጠቃላይ መሆኑ ጨምርልቅ። የሚያስተላለፈው በመሐመድ በኩል አይደል በመሐመድ በኩል ነው ግን ሐምድብቻ ራሳቸውን ሳይሆን እነሱ ምትን ያሉት አላህም አልቋቸዋል። እንደዚሁም ደግሞ ነቢዩ ላህ ኢሳ ኢየሱስ አይቀሩ ማለት ነው በቁርአን ላይ ነው። በመሐመድ በኩል የተላከ ነገር መልዕክት ነው የምትነግረኝ። እና አንድ የመጨረሻ ጥያቄ ልጠይቅህና ወንድማችን፣ እኔ አሁን ለምሳሌ መሐመድ ከራሱ ነው የሚያወራው ብዬ አሰብኩኝ እንደ አንድ ክርስቲያን ማለት ነው መሐመድ ከአላህ ሳይሆን ከራሱ እያነቃ ከራሱ እያሰበ ነው የሚያወራው ብዬ አሰብኩና፣ እስቲ አረጋግጥልኝ። የቀደሙ ነቢያትን መንገድ የተከተለ መሆኑን ልታረጋግጥልኝ ትችላለን። እኔ አሁን በመሐመድ ቃል አላምንም፣ ገባህ። ከራሱ ነው የሚያወራው ጓሽቷል ብዬ አሰብኩኝ፣ አስባለሁ። በምን ልታስረዳኝ ትችላለህ? ማስረዳህ በቁርአን ነው ምክንያቱም፣ ቆይ አንዴ የራሱ እሱን ሳይሆን ብለህ ቁርአንን አጥናው ነው የምልሃን እኔ አሁን ምሳሌ ቁርአንን ካጠናኸው አንተ ትክክለኛ ነብዩ ሙሐመድ የአላህ መልክተኛ መሆናቸውን ትርዳለህ። እዛ ላይ ነብይ ነው በማለቱ ምቻ ሳይሆን አዳምጠኝ። አይደለማ እኔ በመሐመድ ቃላ ሁን ቁርአን በሙሐመድ ቃል መን ባልወንድም በሙሐመድ ቃል በቁርአን መን ሳይሆን አዳምጠኝ። ቁርአንን አጥናውና እዛ ላይ እንከን ካገኘህ መብትህ ነው ግን እንከን አታገኝም ብዙ እንከን አለው የፈጣሪ ንግግር መሆኑ እራሱ ታምንበታለህ አለው ወንድምዬ እኔ እሱ ርዕሳችን አይደለም በጣም ብዙ እንከን አመጣልህ አለውኝ በጣም ብዙ ለመመለስ ቁጭ የመልስልለ እርሱን ይዘን ስንገባበት ትመልስልን አለ ያለው ምንድን ነው እኔ ቁርአን የመሐመድ ፈጠራ ነው ብዬ አመንኩኝ ነው ማምነው ስለዚህ ልታስረዳኝ ትችላለህ ወይ? አሁን እስልምና እንድቀበል ከቁርአን ቁርአን የመሐመድ ፈጠራ ነው ብዬ ካመንኩኝ ምን ምስክር ልታመጣልኝ ትችላለህ? በምን ልታስረዳኝ ትችላለህ? ምስክር ማመጣልህ ማለት ነው። እስቲ አንተ አሁን ምሳሌ ቁርአን ያው ሙሐመድ ፈጥሮ ነው ያወራው ምናምን ብለህ ልታመለህ ትችላለህ? ይህን ካልክ፣ አይ መጀመሪያ እስቲ አጥናውና ውሸት መሆኑን ትረዳዋለህ። መጀመሪያ እስቲ ውስጡን የንግግር ምን ያህል ችሎታ እንዳለው ቁርአን፣ ሰዎችን የማሳመን ችሎታ መጀመሪያ ተረዳና ከዛ በኋላ የራስን አሰብ ትወስዳለህ። ቁርአን ላይ አንዲት ቅንጣት ያህል ምንም እንኳ አታገኝም። ስለዚህ ቁርአን ራሱ ይስበሃል፣ ወደ እስልምና እንድትገባ ያደርግሃል ማለት ነው። አሁን ይኸውልህ፣ አሁን የሼክስፒርን መጽሐፎች ሳነብ፣ ሌሎችም ሳይንቲስቶች መጽሐፍ ሳነብ እንደማነበው እዚህ ጋር አንድ ሰው በቃ ጥሩ እምነት የሚመስል መጽሐፍን ጻፈ ብዬ ባምን አሁን ያንተ ማስረጃ ማስረጃ አይሆነኝም ማለት ነው። ስለዚህ በቃ ሙሉ ለሙሉ ለመሐመድ መሐመድ ቁርአንን ራሱ ጻፈው ብዬ ለሚያምን ሰው ራሱ ጽፎታል ብሎ ለሚያምን ሰው ምንም ማስረጃ የለህም። በቃ መጽሐፉን ብቻ አንብበው ከማለት ውጭ ማለት ነው። መጽሐፉን አንብቦ መረዳት ይሻል። ትክክል፣ ቁርአን መጽሐፉን አንብቦ ትክክለኛ የፈጣሪ ንግግር መሆኑን ያን ይረዳዋል። ስለዚህ ስቲል ከቁርአን ውጭ ቁርአንን ራሱ ክሬዲት ለማድረግ ማድረግ ሌላ ማስረጃ የለም ማለት ነው። መሐመድ ደግሞ ቁርአንን ፈጠረው ብዬ ነው ማምነውን ያልኩት። ለዛም ሚሆን ሌላ ምንም ማስረጃ የለም። አሁንም መልሶ ሁሉ ነገር የሚዞረው ማን ላይ ነው? ቁርአን ላይ ነው። ቁርአን ደግሞ ቀጥታ የወረደው ተብሎም የሚታመነው መሐመድ ላይ ነው። ስለዚህ እስልምና ሀዲሱም የመሐመድ ንግግር ነው። ሀዲሱም የመሐመድ ንግግር ነው። እኔ አሁን እየተናገርኩ ያሉት እስልምና ሁሉም አስተምሮ ስለ አላህ ኤኒ ማስረጃ፣ ኤኒ ሀሳብ ማንኛውም አላህ እንዲህ ነው የሚል ትምህርት አንድ ሰው ቢፈልግ ብቸኛ ምንጩ ማን ነው? መሐመድ ብቻ ነው፣ ሌላ የለውም ማለት ነው። ይሄንን እሺ፣ ቴንኪ ወንድማችን ስለነበረን ሰዓት፣ በጣም ሌላ ጥያቄ ካለ መጠየቅ ትችላለህ። ለዛሬ ርዕሳችን ይሄ ነው። ወቁርአን ውስጥ ብዙ እንከኖች ምናምን ስትል ስለነበር ቁርአን ውስጥ ያሉትን እንከኖች ምናልባት ሰዓት ካለ በርዕሳችን በርዕሳችን ያው ቤቱ ስርዓት ስላለው ሌሎች ወንድምቶች ጥያቄ ካላቸው ይጠይቁሃል። ዲያቆንዬ ሰላም ብያለውኝ፣ ቃል ሰላም ብያለው። እንኳን ደህና መጡ ዲያቆን። እሺ ሰላም ይሁላውላችሁ ሰላም ብያለው ኡስታዝ አንድ ሚት አርጉልን ሰላም ይሁላውላችሁ ክርስቶስ ተንሳሙታን በአማን ተንሳሙታን እንኳን አደረሳችሁ ሁላችሁንም ለአምላካችን ለክርስቶስ በአለ ትንሳኤ በጣም ጥሩ ውይይት ነበር ያደረጋችሁት ዘዲንም በጣም አሪፍ ደስ የሚል ልጅ ነው የተረጋጋ እብነ ሀኪምን በጣም ብዙ ተምረናል እና እናመሰግናለን። እንደዚህ አይነት ውይይቶች አይ ቲንክ በጣም መበረታት አለባቸው ያምናለው። በቃ ይሄ ጩኸት የሌለበት ስድብ የሌለበት መጽሐፍትንና እውቀትን መሰረት ያደረገ ውይይቶች በጣም የበሰሉ ናቸውም ይጠቅማሉ ለሰሚውም። እና ኢዘዲን በደንብ አድርጎ እንግዲህ የሚችለውን ያህል በቃ ማረጋገጫው ቁርአን ነው እና ሀዲስ ነው የሱ ፕሩፍ። ይሄን ያቀረበው የእብን ሀኪም ደግሞ በማንኛውም ነቢያት አንድ ነቢይ ሲመጣ አስቀድሞ ያለው ነቢይ ስለዛ ነቢይ ይመሰክራል፣ ይናገራል እና ያንን ደግሞ ዶክመንት ያደርጋል እና ለዚህ ለመጣው ነቢይ ማራገጫ ከእሱ በፊት ያለው ነቢይ ማራገጫ ይሆናል ማለት ነው። እና በክርስትናው ስናየው ዘዲን አንድ ሚያደርግልን ሰው፣ በክርስትናው ስናየው ሙሴ ከመምጣቱ በፊት የተነገሩ ነገሮች አሉ። አብርሃም ከመምጣቱ በፊት የተነገሩ ነገሮች አሉ እያለ እያለ እያለ እያለ እያለ እንግዲህ ቅብብሎሹ አለ ማለት ነው። ቅብብሎሹ ሰንሰለቱን ጠብቆ ካልመጣ እና ያንን ሰንሰለት ትሬስ ማድረግ ካልተቻለ፣ መጠቆም ካልተቻለ፣ የመጨረሻው የሚሆነው ውሸት ነው የሚሆነው።